አቡቀለምሲስ ራእየ ህወአት የተሰወረውን ያየ በመስቀል ላይ እመቤታችንን አደራ የተረከበ እንኋት እናት ብሎ እመቤታችንን በልጇ ምትክ ለማኖር የተረከበ ፍጹም ድንግል መናኝ ሰማያዊ ሐዋርያ ነው ከአራቱ ሐዋር ከ አስራ ሁለቱ ሐዋርያት አንዱ ነው። ከአራቱ ወንጌላውያን መካከል አንዱ ነው። በጌቴ ሴማኒ ምስጢረ ጸሎትን ያየ፣ በደብረ ታቦር ምስጢረ መንግስቱን ያየ፣ በደብረ ዘይት ምስጢረ ምጻቱን የተማረ፣ በኢያኢሮስ ቤት ምስጢረ ጸሎትን ያወቀ ኢየሱስ ክርስቶስ ይመርጣቸው ከነበሩ በዕለተ ሐሙስ ማታ ከኢየሱስ ክርስቶስ አጠገብ የሚቀመጥ ኢየሱስ ክርስቶስን ሐዋርያት ለመጠየቅ ሲፈልጉ አንተ ጠይቅልን የሚባል የክርስቶስ ልዩ ቀራቢ የሆነ የያዕቆብ ወንድም የዘብዴዎስ ልጅ ዮሐንስ ነው። ይሄ ዮሐንስ ቅድም እንዳልኳቸው ራእይ የዮሐንስ ራእይ የሚባል መጽሐፍ ጽፏል። በየሐዲስ ኪዳን መጨረሻ የመጽሐፍ ቅዱስም መጨረሻ ነው። በኦሪት ዘፍጥረት ምዕራፍ አንድ ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ተብሎ የሰማይና የምድር ተፈጥሮ ተፈጸመ ተብሎ የተጻፈውን በዮሐንስ ራእይ መጨረሻ ደግሞ ሰማይ ምድር ያልፋል ተብሎ የተጻፈበት ትልቅ መጽሐፍ ነው። በጥቅሉ መጽሐፉ 22 ምዕራፎች አሉት። 22ቱ ምዕራፎች ሶስት ቦታ ሊከፈሉ ይችላሉ። ከአንድ እስከ ሶስት አንድ ክፍል ነው። ከአራት እስከ 20 አንድ ክፍል ነው። 21 እና 22 ደግሞ ሌላ ሶስተኛ ክፍል ነው። መጽሐፍ ቅዱስን የሚያጠኑ ሰዎች ከአንድ እስከ ሶስት ያሉት በምድር ላሉ ሰዎች የተጻፉ ናቸው። ከአራት እስከ ሀያ ያለው ደግሞ ሰማያዊ የረቀቀ የመጠቀ ምናልባት በቅድስና እሱ ደረጃ ካልደረሱ በስተቀር እና ጊዜው ወቅቱ ላይ ካልተደረሰ ልን ደናው አላቸው አላችሁ በጣም ጸጥ ስትሉ የወጣችሁ ነው የሚመስለው እውነቱን ለመናገር እና ይሄ ሀያ አንድ እና ሀያ ሁለት ደግሞ ኋላ ይህ ዓለም ሲያልፍ የት ነው የምንገባው? በእውነቱ እዚህ ዓለም ላይ በክርስቶስ አመንን፣ አምነን ተጠመቅን፣ ስጋውን በላን፣ ደሙን ጠጣን፣ አመን የአቅማችንን በጎ ስራ ሰራን። ለመሆኑ መጨረሻችን መዳረሻችን ምንድን ነው ብሎ ለምንጠይቀው በአይኑ አይቶ በጆሮ ሰምቶ በእጁ ዳሶ በእግሩ ረግጦ ስለ መንግሥተ ሰማያት ደስታ ተርላ የጻፈ እንዲያውም መንግስተ ሰማያት አስራ ሁለት በር አላት። አስራ ሁለቱ ሁሉ በሮቿ ከእንቁና ከአልማዝ የተሰሩ ናቸው። ከተማይቱ ይትፈቅድ ፀሐየ ወወርሃ ከመያብርሁ ላቲ ከተማዋ በቀን ፀሐይ በሌሊት ጨረቃና ከዋክብት አያስፈልጓትም። እስመ እግዚአብሔር ውቱ ብርሃና የከተማይቱ ብርሃን እግዚአብሔር ነውና፣ አደባባያዋ ንጹሕ ወርቅ ነው፣ እንደ ብርጭቆ የሚያብረቀርቅ ንጹሕ ወርቅ ነው። በሮቿ ከአልማዝ ከእንቁ የተሰሩ ናቸው። በአስራ ሁለቱ በሮቿ የአስራ ሁለቱ ሐዋርያት ስም ተጽፎባታል። እዛ ነው የምትገቡት። ዛሬ በመከራ በበሽታ በረሃብ በስደት የምትሰቃዩ ዓለም ጨለማ የሆነባችሁ ገንዘብ፣ ጤና፣ ዘመድ የከዳችሁ መያዣ መጨበጫው የጠፋችሁ የያዛችሁት እየለቀቀ የሰበሰባችሁት እየተበተነ ጤናችሁ፣ ትዳራችሁ፣ ፖለቲካችሁ፣ ኢኮኖሚያችሁ ዋስትና ያጣባችሁ ነገ የማይናፍቃችሁ ዛሬ የሚያሳቅቃችሁ ትናንትናችሁ የሚያሸማቅቃችሁ ሁሉ የምትገቡበት አዲስ መንግስት አዲስ ሀገር አዲስ ተስፋ አለ ብሎ ነግሮናል እና ምንድነው የሚለው ወንጌላዊው ወምዝ ርኢኩ ሰማይ ሀዲሰ አዲስ ሰማይ አየሁ አዲስ ምድርም አየሁ ይላል። አዲስ ምንድን ያየሁ ንገሩኝ። አዲስ ምንድን? አዲስ ሰማይ አዲስ ምድር ሁለት። ምክንያቱም ይሄኛ የምናየው ሰማይ ይሄኛ የምናየው ሰማይ ይሄኛ የምናየው ምድር ዓለም ሲፈጠር የተፈጠረ ዓለም ሲያልፍ የሚያልፍ ነው። ሰማዩ በደመና ይሸፈናል። በብዙ ጉዳዮች ሰማዩ የሚዳሰስ የሚጨበጥ፣ የሚመረመር ነው። ምድርም በገጸ ምድርም በከርሰ ምድርም ያለው ነገር ይመረመራል፣ ይታያል። ባለቤቱ እንደተናገረው ሰማይ ምድር ያልፋል በትኩሳት ይሄ የምናየው ሰማይ የምናየው ምድር ዛሬ የምናያቸው ሰማይ ጠቀስ ፎቆች፣ የተንጣለሉ አስፓልቶች፣ የሰውን የፈጠራ ችሎታ የሚያስደንቁ ድልድዮች፣ ሆስፒታሎች ዛሬ በአውሮፓ በአሜሪካ የተገነቡ ሰማይ ጠቀስ ፎቆች ሊያዩዋቸው የሚያሳሱት ሁሉ ክርስቶስ ሲመጣ የቆሻሻ ቁልሎች ናቸውና ተጠራርገው ይጠፋሉ። እና ይህን ከተናገረ በኋላ ምን አለ በእነሱ ፋንታ አዲስ ሰማይና አዲስ ምድርን አየሁ። ይሄን አዲስ ሰማይ ይሄን አዲስ ምድር ለመውረስ ደግሞ አዲስ ሰብና አዲስ ሕሊና ያስፈልጋል ነው። ምእመናን ዘመኑ ሊለወጥ ነው። 2017ን ልናሰናብተው ጥቂት ቀን ነው የቀረን። 2018 ሊገባ ነው። በ2017 በዓለም አቀፍ ደረጃ በአፍሪቃ በሀገራችን በክልላችን በሰፋራችን በትዳራችን በንግዳችን በየተሰማራንበት የስራ መስክ ሁሉ ያጋጠሙን ብዙ ፈተናዎች አሉ። ብዙ ችግሮች አሉ። ብዙ ዋይታና ሰቆቃ አለ። ብዙ ጩኸት አለ። ብዙ ቁስል አለ። ብዙ እንባ ይፈሳል። ብዙ ጮኸት ይሰማል። ብዙ ብዙ ብዙ የሚያስደነግጡ የሚያስበረግጉ እውነት ኢትዮጵያውያን እስከዛሬ እንዲነበሩ የጠባያችን እኔ አንዳንድ ጊዜ ኢትዮጵያን ደግናቸው እንግዳ ተቀባይ ናቸው፣ ጨዋ ናቸው፣ ስነ ምግባር አላቸው የሚሉ የሚጣፍጡ ንግግሮች አሉ። በእውነት ስነ ምግባር አለን ወይ ጨዋ ነን ወይ ብዬ እንድጠራጠር ያደረጉኝ በዘመን ያከናወናቸው ስህተቶች አሉ። ይሄን ይዞ አዲሱን ሰማይ አዲሱን ምድር መውረስ አይቻልም። ስለዚህ ወገኖቼ አዲሱን አመት የለውጥ እንድናደርገው፣ አዲሱን አመት የመቀየር እንድናደርገው ሐዋርያው ቅዱስ ጳውሎስ በዚህ በሮሜ 12 ላይ ሲናገር በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ተብሏል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ይህንን ክረምቱንና በጋውን ምሳሌ ሰጥታ ታከብራለች። ለምሳሌ መስከረም አንድ ቀን ዮሐንስ መጥምቅ ይከበራል። ወደ ኋላ ያለው ክረምቱ የብሉይ ኪዳን ምሳሌ ነው በጋው ክረምቱ የብሉይ ኪዳን ምሳሌ ነው። በጋው ደግሞ የሐዲስ ኪዳን ምሳሌ ነው። በክረምት የተዘራው ይበቅላል፣ የበቀለው ያብባል፣ ይለመልማል። ፍሬ የሚታየው በበጋ ነው። ብሉይ ኪዳን ተስፋ ነው ያለው ብሉይ ኪዳን ጊዜያዊ፣ ምድራዊ፣ ኃላፊ መስዋዕት ነው ያለበት። በአዲስ ኪዳን ግን አማናዊ መስዋዕት ፍሬ፣ ሕይወት ኢየሱስ ክርስቶስ የታየበት የጥሉ ግርግዳ የተናደበት የጥሉ መጋረጃ የተቀደደበት አዲስ ሰማይ አዲስ ምድር እንዳለን የጣናውን አባታችንን ያገኘንበት የጣናትን ርስት ያገኘንበት ወደ እግዚአብሔር ልጅነት የተመለስንበት እንባችን ታብሶ፣ ቁስላችን ተፈውሶ፣ ጥያቄያችን ተመልሶ፣ የጎደለው ሞልቶ፣ ቆሻሻው ጣጥቦ፣ የረከሰው ተቀድሶ፣ የተሰበረው ተጠግኖ፣ አዲስ ህይወት ያገኘ ነው በሐዲስ ኪዳን ነው። ስለዚህ ኦርቶዶክሳውያን የተዋዶ ሊቃውንት ክረምቱ የብሉይ ኪዳን ምሳሌ ነው። በገጠር ያላችሁ ሰዎች ያሉ ሰዎች ናቸው የክረምት ትርጉሙ የሚገባቸው። በክረምት ገበሬ እንደ ልቡ አይበላም። በክረምት ገበሬ ከላይ ዝናብ ይወርድበታል፣ ከስር ጭቃው ያሰቃየዋል። በጭቃ ሁሉ ሾክ አለ። ሞፈር ቀንበሩን ተሸክሞ በሬ እየነዳ ዘር ተሸክሞ ሆዱ ከምግብ ተራቅቶ ትካሻው ላይ ዘሩን ተሸክሞ ወደ እርሻ ሄዶ ዘርቶ የበቀለውን እያየ ጎመን እየበላ ያሳልፈዋል። ይሄ የብሉይ ኪዳን ምሳሌ ነው። በብሉይ ኪዳን በጉ ሲሰዋ ኮርማው ጊደሩ ሲሰዋ አይተናል። ደም ሲፈሳ አይተናል። ምልክቶቹን አይተናል። በአዲስ ኪዳን ደግሞ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ተብሎ የተነገረው አማናዊ ክርስቶስ በክርስቶስ በቀራንዮ የተሰዋበት ሥጋዬን ብሉ ብሎ የነፍሳችንን ረሀብ ደሜን ጠጡ ብሎ የነፍሳችንን ጥም የቆረጠበት የሐዲስ ኪዳን ነው። ስለዚህ ኦርቶዶክሳዊ የተዋሕዶ ቤተ ክርስቲያን ክረምቱን በብሉይ ኪዳን ሐዲሱን በበጋውን በሐዲስ ኪዳን መስላ ትናገራለች። ይቺ ደግሞ አምስቷ ቀን ጳጉሜን ደግሞ እንደውም በቀደም አሜሪካ ወኝ ከትናንት ወዳነ የመጣሁትና ብዙ ውዥንብር ነበረ። ጳጉሜን አታስፈልግም ብሏል ሆነ የወልንሽ ተናግሯል ብለው እኔ የሚያሳዝኑኝ ተናጋሪው አይደለም። እኔ ምእመናን፣ ሶስት ነገር ልንገራችሁ። ያበደ የካደ የወደደ ሰው ለጥቅስ አይበቃል። ሰምታችሁኛል፣ በሉ ያበደ የካደ የወደደ ሰው ለጥቅስ አይበቃም። ያፈቀረ ሰው ይገርማቸዋል። ያፈቀረ ሰው ለጥቅስ አይበቃም ማለት ነው ማለት ነው። እሷ ያፈቀራ ሴት ጸጉሯ ተመልጦ እንኳን መላጣ ብትሆን ዞማ ጸጉር ነው የሚታየው። ስለዚህ በእሷ ዓይን ስለሚያያት ሌላ ሁሉ መላጣ ናት። አይሰማችሁም? አሁን አንዳንድ ጊዜ አፍቀራችሁ ትመጡና ከማፍቀራችሁ በፊት ጥንቃቄ ስለማታደሩ ጫት ቃሚ ሊሆን ይችላል። ልክ ፍቅር ሲይዛችሁ ጫቱ ሰላጣ መስሎ ነው የሚታያችሁ። እውነቴን እኮ ሲጋራ እያጨሰ መቶ ሲጋራው ልክ እንዴጣ ነው የሚጣፍጣችሁ እናንተ። ምክንያቱም አፍንጫችሁ ላይ ፍቅር የሚባል የተሰካ ማጥለ ያለ፣ አይናችሁ ላይ ፍቅር የሚባል ማጥለ ያለ። ስለዚህ የወደደ ሰው ለጥቅስ አይበቃ፣ የካደም ሰው ለጥቅስ አይበቃ የካደሰው ወለጥ እኔ አንዳንድ ጊዜ መልስ በማይሰጠው ጉዳይ ላይ እንዴት መልስ ይሰጣል። እንዲህ አይነት ሰዎች አይመሯቸውን ሲስቱ ሲያብዱ ተረባርቦ ጸበል ወይም ደግሞ ሐኪም ቤት ይወሰዳል። እኔ ቅድም አንድ መትራ እየተናገርኩ ነበር። እኔ አንዳንድ ጊዜ ቲክቶክ ላይና ዩቲዩብ ላይ የማገኛቸው ሰዎች ምን እንደሚመስሉ ታውቃላችሁ? አማኑኤል ሆስፒታል ለህክምና ሄደው ሐኪም ቤቱ አልጋ ሞልቷል ክፍት አልጋ እስከሚገኝ ዩቲዩብ ላይ ጠብቁ ብሎ የላካቸውን የሚመስሉ እውነቱን ለመናገር እና እንዲህ አይነቶቹን ሰዎች መልስ አይሰጥም። እኔ መልስ የምትሰጡ ሰዎች የምታዝ ዝም ነው የሚባለው። በእውነቱ አንዳንድ ከተማ እብዳይታችሁ እንደሆነ የሚሻለውን እብድ የሚያስብሱበት እንደማን ናቸው? ህፃናቱ እየተከተሉ ሲጮሁ እኛም ደግሞ አብዷል ብለን ታክሞ የሚድናውን እብድ እኮ ጨርቅ አስጥለናል እኮ ታውቃላችሁ። ገፋፍተን ገፋፍተን። እኛ ኤች አይቪ የታመሙ ወንድሞቻችን እኮ ከበሽታቸው ይልቅ እኮ ያመነመናችሁ እኮ የእናንተ ምላስ እኮ ነው የእናንተ ሐሜት እኮ ነው። በእውነቱ እድሜያቸውን በእድሜ ማራዘሚያ ኪኒን ተጠቀሙ። የእናንተ ምላስ በምን ያሳጥሩ? ፈረንጆቹ መድኃኒት አልሰሩ ምላስ ማሳጠሪያ እና እንዲህ አይነት አግሜን አታስፈልግም የእርግማን ወቅት ናት ብሏል ብሎ የሆነ ሰውዬ ሰዎች ሲያወሩ ነበር። በጣም ነው ያዘንኩትን እኔ በተናጋሪው አይደለም። ቅድም እንዳልኳችሁ ያበደ የካደና የወደደ እሱ ስለ ጥቅስ ይበቃን ብዬ አልፌዋለሁ። አንዳንዶቹ እሱን ተከትሎ ድንጋይ የሚወራው የዋሆች እንደ አይነ ሰው ሲመጣ ፍሬን የበጠሰ መኪና ሲያጋጥምህ ጥጊዛ ሳለፈ ሲላተም ብረታ ብረት ነው የምታወርደው። ፊት ለፊ ቁመ ከተላተም ከአንተነ ነብዱ አንተነ ፍሬን ፍሬ የበጠስ መኪናው አይደለም። ስለዚህ ይቺ አምስቷ ቀን ምህመናል። አምስቷ ቀን ጳጉሜን ትባላል። ተረፈ ወር ማለት ነው። ምን ማለት ነው? ትራፊ ሙጣጭ ማለት ነው። አባቶች ፈረንጆቹም አልተዋትም እኮ ፈረንጆቹ እዚህ ሚኒባስ ተሳፍራችሁ ታውቃላችሁ። አንድ ሚኒባስ ስንት ሰው ነው የሚይዘው? አስራ ሁለት ሰው ነው አይደለም። አንዳንድ ሹፌር እነዚህ ምን ያደርጋሉ? ጠጋ በል ጠጋ በል ይሉና፣ አንዳንድ ሰው ይወጥፉና ትርፍ ያሳፍራሉ። ልክ ፈረንጆቹ ጳጉሜ ምንድነው ያደረገው? በየወሩ ትርፍ ተሳፋር ነው ያደረጓት። አንዱ 30 አንዱ 31 አንዱ 28 አንዱ 30 አንዱ 30 በየቦታው ወትፈዋታል። የእኛ ሊቃውንት ግን ለምን በየቦታው ትወተፋለች ብለው ሰብስበው አንድ ላይ ጳጉሜን ብለው ለብቻዋ ሰጥተዋታል። የሚገርማችሁ ነገር አምስቷ ቀን ጳጉሜን የሰላሳው ቀን በረከት ያላት ወር ናት። ቀላል ቀን እንዳትመስላችሁ። ለዚህ ደግሞ የባህር ሀሳቡ ሊቃውን ጥንታውያኑ ቦታ ሰጥተው መድበው በደንብ አበጥረው ሰርተውላታል፣ ጥንታውያኑ የተዋሕዶ ሊቃውን። እንደውም በዚህ ሰሞን ጸበል እንጠመቃል አይደለም በዚህ ሰሞን ወገኖች፣ በመጽሐፍ ቅዱስ በመጽሐፈ ነገሥት ካልእ ምዕራፍ አምስት ንዕማን የሚባል ሰው በዮርዳኖስ ተጠምቆ ከለምጹ የዳነው በዚህ ወቅት ነው፣ ያለው ሊቃወንቱ እዮብ ከደዌው የዳነው በዚህ ወቅት ነው። ስለዚህ አዲሱን ዓመት ታጥበን ነጽተን ንጽሕናችንን ይዘን የምናከብርባት ወቅት። እንዲያውም እኔ የሟርት የመተት ነው ተብሎ አልተው ሲወራ ሰማሁ። የሟርት የመተት አይደለም። እንዲያውም በነገራችን ጳጉሜ ምጾ ሙሶች አጨውጭሙስ ተባባሪ አልኩኝ? ተባባሪ አላልኩም እኮ እኔ። አጉሜንን የምትጾሙ በማርያም እማትጾሙ አታጨብጭቡ። እስኪ ድገሙት፣ እምትጾሙ ናችሁ። በደንብ ድገሙት፣ እምትጾሙ ብቻ፣ እምትጾሙ ብቻ። ይሄውላችሁ እንግዲህ እናንተም አንዳንድ ጊዜ ታበዙታላችሁ ያ ጠንክራችሁ። እኛ ሰባቷ ነ ሰባቱ ያንገዳገደ እንዳገብተናል፣ እናንተ ትጨምሩበታለ። በርቱልን፣ ጠንክሩልን። እውነቱን ለመናገር አቅም አንሶን ነው እንጂ የሰው ልጅ የተፈጠረው ለምግብ መጋዘንነት አንድ ባህተ ምን ብሎ እንደ ጸለየ ታውቃላችሁ? ጌታዬ፣ ከላይ ሳስገባ ከታይ ሳስወጣ የህል ቧንቧ ሆኜ እስከ መቼ ል ረባክ ከዚህ ቅኝ ግዛት ነጻ አውጣኝ ብሎ ጸለየ። ይገርማችሁ፣ እኔ አንዳንድ ጊዜ አስቦ የሚያነብ እንጂ አስቦ የሚበላ ሰው በጣም ነው የሚያሳዝነኝ። አንዳንድ አሁን እቅዱ ዓለሙ የምግብ ስለሆነ እንዲህ ዐይነት ምግብ ለደም ይሆናል፣ እንዲህ ዐይነት ምግብ ለዚህ ይጠቅማል እያለ አጥንቶ ይበላል። ትውልዱ አጥንቶ የሚበላ ደግሞ ተጠንቶ ይበላል። ይገርማቸዋል፣ ዋጋ የለውም። ስለዚህ ጳጉሜን አባቶቻችን ጾመ ይወዲት ብለው ይወዲት ማለት በመጽሐፍ የወዲት ይወዲት የሚባል መጽሐፍ አላት። እስራኤላውያን በመከራ በወደቁበት ወቅት ሆልሆርኒስ የሚባለውን ጠላታቸውን ገላ እስራኤል ነጻ ያወጣች ጀግና ሃይማኖተኛ ሴት ናት። እሷ ጾመዋለች። እሷ ሆለ ሆርኒስን ጠላትን ለማሸነፍ ጾመዋለች። እኛ ዛሬ ሰይጣን እንደሚያገሳ አንበሳ ዙሪያችንን ከቦናል። ሰይጣንና ይህን መወጣጫው መንገዱ ምንድን ነው? ጸሎት ነዋያ ያሐቅሉ ለመሲሃዊ ጾምና ጸሎት የክርስቲያኖች ሚሳኤል ናቸው። የክርስቲያኖች ቦምብ ናቸው። የክርስቲያኖች የጦር መሳሪያ ናቸው። ስለዚህ አባቶቻችን አዲሱን ዘመን ጾመን እንቀበለው ሰውነታች በጾም ቀጥተን ባርክልን አዲሱ ዘመን ብለን እንቀበለው ብሎ ጳጉሜኑን ይጾማሉ። በሌላ በኩል ይህን ሰሞን ርኅወተ ሰማይ ይባላል። እየሰማችሁ ነው። ርኅወተ ሰማይ ይባላል፣ ሰማይ የሚከፈትበት ሰማይ ስላችሁ ይሄ ደመና የሚጋረደው አውሮፕላን የሚመለ ፀሐይ ጨረቃ የሚመላለሱበት የምድር ጣራ እያልኩ ይሄኛውማ ስዕለማይ ይባላል። እንዲያውም ይሰቅል ማየ ወይ ሰሚ ሰማየ ሊቃውንት ሲናገሩ ይሄኛ የምናየው ሰማይ የረጋ ውሃ ነው። እንዳይፈስ እግዚአብሔር በኪነ ጥበቡ ያጸናው የነፋስ ምሰሶ አቁሞ ያጸናው የውሃ ስዕል ነው ይላሉ። ይሄኛው ሰማይ አይደለም ዋናው ሰማይ ኢየሱስ ክርስቶስ ሲጠመቅ ምን ይላል? ሰማይ ተከፈተ ይላል። ሰማይ ተከፈተ ማለት ምን ማለት ነው? የተዘጋ ቤት ሲከፈት ውስጥ ያለው እቃ እንደሚታየው ሁሉ አምስት ሺህ ከአምስት መቶ ዘመን በአዳም ኃጢአት ምክንያት ተዘግቶ የነበረው የሰውና የእግዚአብሔር ግንኙነት እንደገና ተጀመረ። ሰማያዊ ምስጢር አየን። በአዳም ምድራውያን ሁነን ነበር፣ በክርስቶስ ሰማያውያን ሆን። በአዳም የጨለማ ልጆች ሁነን ነበር፣ በክርስቶስ የብርሃን ልጆች ተባል። በአዳም ሙታን የሙት ልጆች ተብለን ነበር በክርስቶስ የትንሣኤ የህይወት ልጆች ተባል። አዲስ ህይወት፣ አዲስ ተስፋ፣ አዲስ ኑሮ ተጀመረ ሲሉ ሰማይ ተከፈተ ይላል። ረባ ስለዚህ ይህን ሰሞን የተጸለየ ጸሎት መንበረ ጸባኦት ጽርሐ አርያም ይደርሳል። ሌላ ጊዜ ሲባል ልዩ ጊዜ ያለው እግዚአብሔር ከቀን የተባረከ ቀን አለ። ከድንጋይ፣ ከእንጨት፣ ከውሃ የተባረከ የተባረከ ውሃ አለ። የተባረከ እንጨት አለ። የተባረከ ድንጋይ አለ። የተባረከ ዕለት አለ። በተመረጠች ቀን ሰማው በተባለው መጽሐፍ ቅዱስ እንደሚናገረው ይሄ የጸሎት ወቅት ነው። ስለዚህ ይህን ሰሞን አባቶቻችን፣ ወንድሞቻችን አዲሱን ዓመት ስንቀበል መጋረጃ ቀይራቸዋል፣ ሶፋ ቀይራቸዋል፣ ባት ቀዩር ማጥባቸዋል፣ ግርግዳቸውን ቀለም አስቀብታቸዋል፣ ቅርጫውን፣ በጉን፣ ዶሮውን እንደያቅማቸው አስባቸዋል። ኮድ ሞላ፣ ሰውነት አማረ። አእምሮ ተራቆተ፣ ነፍስ ተራቆተች። ነፍስ ራባት ጠማት፣ በረዳት። ሕሊና ራበው ጠማው በረደው። አእምሮ በረደው ራበው ጠማው። ይሄ የነፍስ ምግብ ደግሞ የእግዚአብሔር ቃል ነው፣ ፍቅር ነው። ኢትዮጵያውያን፣ በዚህ ዘመን በአዲሱ ዘመን የሚያስፈልገን ከመንግስት እስከ ሕዝብ፣ ከባል እስከ ሚስት፣ ከአሰሪ እስከ ሰራተኛ ድረስ፣ ከብሔር እስከ ብሔር ድረስ የሚያስፈልገን ይቅርታ ነው። ዛሬ በህዝባችን መካከል የተዘራው ጥላቻ፣ መገፋፋት፣ መከፋፋት፣ መጨካከን አንዱ ሌላውን ለማጥፋት የሚያደርገው ጥረት በአዲሱ ዓመት ከቀጠለ እውነቴን ነው የምላችሁ እንኳን የሰማያዊ የምድራዊ ሀገራችን ዋስትና ታጣለች። እውነቱን ለመናገር ኢትዮጵያውያን የነበረ ጠባያችንን ማረም ይኖርብናል። ዛሬ አንዱ ብሔር በአንዱ ብሔር ላይ አንዱ ሃይማኖት በአንዱ እንዴ አሁን እኮ የምንሰማው እንደው በየዩቲዩብ በየቲክቶክ ሲሰሙ እኮ ብሽሽቅ ብሽሽቅ ልክ ክርስቶስን ያስደሰትን እየመሰላቸው ክርስቶስ የሰራቸው ሁሉ ስራዎች የሚያፈርሱ የሚንዱ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን የጎዳን መስሏቸው እሷን ያዋረድን መስሏቸው ራሳቸው እየወረዱ እያሽቆለቆሎ ያሉ ወጣቶች አሉ። እኔ በዚህ በኩል መልእክት ማስተላለፍ የምፈልገው ለሶስት አካላት ነው። አንድ ለፖለቲካ አካላት በመንግስት በኩልም ያሉ፣ በተቃዋሚም በኩል ያሉ በእውነት ሕዝብ ካልተግባባ ካልተስማማ፣ ሃገር ቆማ ካልሄደች አስተዳዳሪ መሆንም ጠቅላይ ሚኒስትር ፕሬዚዳንት መሆንም አይቻልም። እንኳን ጠቅላይ ሚኒስትር የኔ ቢጤ መሆንም አይቻልም። ይመናል። እየሰማችሁ ነው። የኔ ቢጤ ሆኖ እንኳን ለመኖር ሀገር ያስፈልጋል። እኔ የዛሬ ሰባት ዓመት ተናግሬአለሁ። እንኳን ጤነኛ ሆኖ አብዶ ለመኖር እንኳን ሀገር ያስፈልጋል። አሜሪካኖቹ ሀበሻው ስደተኛው ሲያብድባቸው መርፌ ወግተው አገሩ ነው መጥቶ የሚያራግፉት ምክንያቱም ሀገር የቻለው ነው። ስለዚህ ወገኖች እኔ የፖለቲካ አካላት በዚህም በግራም በቀኝም ያላችሁት ተግባብታችሁ፣ ተስማምታችሁ፣ ተደማምጣችሁ የመወያየት ግዴታ አለባችሁ። እኔ የኢትዮጵያን ፖለቲካ ሃይማኖትና ትዳር የበጠበጠውና ያወከው እልህና መበሻሸቅ ነው። እኔ ከመበሻሸቅ ወጥተን ከልህነኝነት ወጥተን መነጋገር አለብን። ወጣቶቹን ባንከተል አንዳንድ ጊዜ በኢትዮጵያ ውስጥ ባለፈው አንድ ጋዜጠኛ ጋር እያወራ ነበር ይሄ ዘመናዊ ይሄ ቴክኖሎጂ ዩቲዩብ፣ ቲክቶክ ያመጣው ፈተና አራት ነገሮች ላይ ተጽዕኖ እየፈጠሩ ሊገርማቸዋል። አንደኛ ፍርድ ቤቶች ላይ። ፍርድ ቤት አንድን ባለ ጉዳይ የሚቀጣው በሕግ ይሄ ልክ ነው አይደለም ብሎ አመዛዝ ነው እንጂ ሰውየው ስላለቀሰ ብዙ ሰው ስለ ጮኸለት ሰውየው ነፃ ሊሆን አይችልም። አሁን ትልቁ አደጋ ምንድ የተፈጠረው ቲክቶክ ላይ ሰው ይንጫጫና የፍርድ ቤቱን የማጣራት አቅም ይነፍገዋል ምክንያቱ ዳኛው ሰው ነው አቃቤ ሕጉ ሰው ነው ከመላ የወረ ከመላ ከሰማይ የወረደ መልአክ አይደለም አንደኛ ተጽዕኖ እየፈጠረ ያለው በማህበራዊ ሚዲያው ቲክቶክ ማን ነው ፍርድ ቤቱ ነው ሁለተኛ ሲኖዶሱ ሲኖዶሱ መወሰን ያለበት ጉዳይ ላይ አስቦ አልሞ አቅዶ እንዳይወስን በየቲክቶኩ የሚፈጠረው ጫጫታ ትርምስ ግርግር ሲኖዶሱ በትክክል እንዳይወስን ተጽኖ በመፍጠር የማይፈልገው መግለጫ እንዳወጣ ማውጣት ያለበትን መግለጫ ደግሞ እንዳያወጣ፣ ማውጣት የሌለበትን እንዳያወጣ፣ ማውጣት ያለበትን እንዳወጣ፣ የማይፈልግ እንዳያደርግ ተጽዕኖ እየፈጥረው። ሁለተኛ ሶስተኛ የምክር ቤቶች የምክር ቤቶች ምክር ቤቶቹ አልመው አቅደው እንደ ህጉ እንዳይሰሩ፣ ራሳቸውን ከማዳመጥ ይልቅ ሚዲያውን ያዳምጣሉ። ይሄ በጣም ትልቅ አደጋ ነው። አራተኛ የእስልምና ጉዳዮች ምክር ቤት ራሱ ባለፈው በየዩትዩቡ እስላሞችና ክርስቲያኖች ወጣቶች ይከራከሩ ነበረ። እኔ ቲክቶክ ላይ ለሚደረግ ክርክር እስልምና ጉዳዮች ምክር ቤትም ሆነ ጠቅላይ ቤተ ክህነቱ ገለልተኛ መሆን አለብን። ቲክቶክ ላይ በሚንተከተው ጉዳይ እንንተክተክ ከተባለ ሀገር አይደለም እድር ይፈርሳል፣ ትዳር ይፈርሳል። ስለዚህ እኔ በዚህ ጉዳይ ቢታሰብበት በጣም ጥሩ ይመስላል፣ ሀገር እንድትቀጥል ከተፈለገ ማለት ነው። ስለዚህ አዲስ ሰማይ አይቻለሁ፣ አዲስ ምድር አይቻለሁ። የአዲስ ሰማይ የአዲስ ምድር የኔና የእናንተ መግቢያ ነው። ቅድም እንደነገርኳችሁ እዚህ መጥቼ መናገር አልፈልግም ነበረ። ነገር ግን አባቶች ከተገኙበት መገኘት ግዴታችን ነው። ከዛሬ 3 4 ዓመት በኋላ ግን በጽርሃ ተዋህዶ እንገናኛለን ብለን እንመኛለን። ከዛ በተረፈ ነው። ዛሬ እዚህ የመጣችሁት የእኛን ስብከት ሰምታችሁ ንስሐ እንድትገቡ አይደለም። እየሰማችሁ ሆይ ነው የእኛን ስብከት ሰምት ንስሐ እንድትገቡ እንድትቆርቡ አይደለም። እሱ ሌላ ስብከት አለ፣ አውደ ምህረት አለን። እዚህ የመጣችሁት ኪሳችሁና ነፍሳችሁ እንድታስታርቁ እጃችሁና ኪሳችሁ ታርቆ የሚሰጠውን ሰታችሁ ገዳማቱ እንዲጠናከሩ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀገር በቀል ቤተክርስቲያን ናት። ተስፋዎቿ ልጆቿ ናቸው ዛሬ የምታዩአቸው አሁን እዚህ የማንናገራቸው ከውስጥም ከውጭም ከቀኝም ከግራም ከላይም ከታችም የሚደረጉ የተቀናጁ፣ የተጠኑ የተጠኑ የሚመስሉ፣ የተቀናባበሩ የሚመስሉ፣ በአንድ ወጥ አመራር የሚሰጣቸው የሚመስሉ ፈተናዎች እየተጎደጎዱባት ይህን ሁሉ ፈተና ተቋቁማ ነው ያለችውና በዚህ ደግሞ ገዳማቱ መጠናከር አለባቸው። ጉባኤ ቤቶቹ መጠናከር አለባቸው። ጉባኤ ቤቶቹ የሚጠናከሩት በሶስት መንገድ ነው። አንደኛ እናንተ በምሰጡት ገንዘብ፣ ሁለተኛ እኛ በምናስተምረው ትምህርት፣ ሶስተኛ እኛና እናንተ በምንፈጥረው ህብረት ነው። መናበብ መነጋገር አለብን። መባላቱ መናቆሩ መናከሱ ይበቃናል። ዛሬ የተለያዩ ችግሮቻችን ወደኋላ ብለን ልዩነቶቻችንን ሁሉ አጥብበን አንድ ግንባር ፈጥረን የምንፋል መንፈሳዊ ሕግ የምንፋለብ መዘመን ነውና እንዳይነት ገዳማት እንግዲህ በእናንተ ገንዘብ በእናንተ እምነት በእናንተ ጸሎት ይቋቋማሉ ብለን ተስፋ እናደርጋለን። ምእመናን የእናንተን የዋህነት የእናንተን እምነት የእናንተን ጸሎት በተስፋ ነው የምንጠብቀው። እንደናንተ ገርነት እንደናንተ የዋህነት ነው እንጂ ዛሬ በእምነት ተቋማት እየተከናወነ ያለውን ነገር እግዚአብሔር ብቻ ሳይሆን እኛ ምን ነገር ግን እናንተ እዚህ ውስጥ ብዙ ክርስቲያኖች አላችሁ። አስባችሁ የምትጸልዩ አሰባችሁ የምትጾሙ አስባችሁ የምትመጸውቱ ከልባችሁ እመብርሃን ስዕል ተደፍታችሁ እንባችሁን የምታፈሱ እንባችሁ በመሐረብ ሳይሆን በመቤታችን እጅ የሚጠረግላችሁ በመላእክት እጅ የሚጠረግላችሁ እንባችሁን በቀጥታ እግዚአብሔር የሚያብስላችሁ ብትናገሩ የምትሰሙ ብትጮህ የምትሰሙ ብትጠይቁ የሚመለስላችሁ መንፈሳውያን ጠንካራ ክርስቲያኖች እንዳላቸው እናምናለን። የእናንተ ጸሎት ጭምር ነው መድረክ ላይ አቁሞኛን የሚያናግረን ብዬ አምናለሁ። እግዚአብሔር በሚያቀው ስለዚህ ገንዘባችሁን አውጡ፣ ያላችሁን አውጡ። ማድረግ የምንችለውን እናድርግና ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችንን እናጠናክራት፣ እናበርታት፣ እናጠንክራት። እሷ እኛ ጠነከርንም አልጠነከርንም ትቀጥላለች። አሁን አንዳንድ ሰዎች ወጡ ገቡ ብለን ስንጨነቅ እኛ እኔ በግል የተጨንቅ ያላቅም አንዳንድ ሰዎች ግን የሚጨንቃቸው አሉ እግዚአብሔር ደግሞ እነማንን እንደተካ ታውቁታላችሁ። አንድ ሰው ወስዶ አምሳ ቢወለድ አምሳ ነው ጉዱ። ከተባረከ ይበቃል። አንዱ የሚባሉ መምህራን አምጥቷል እግዚአብሔር። እገሌ ከእገሌ ያለም ታውቁታላችሁ በልባችሁ። ስለዚህ እንዲህ አይነት ቤተ ክርስቲያኔቱ ትልቅ ሰራ የሚገጥማት እነንተና ወጡ እነንትና ገቡ ብላ ስርዓቴን ልቀንስ ራሴን ላስተካከል ብላ አላስፈላጊ ቅነሳውስ ከገባች ያን ጊዜ ነው ውድቀቷል። ተሳፋሪዎቹ ይሳፈራሉ ይወርዳሉ፣ እሷ ግን ትቀጥላለች። በእውነቱ የቤተ ክርስቲያን አምላክ ይጠብቀን። የድንግል ማርያም አማላጅነት፣ የቅዱሳን ተራዳይነት አይለየን። ከእናቱ እቅፍ፣ ከመስቀሉ ስር፣ ከመላእክቱ ጥበቃ አይለየን። ነበሩ ከመባል ይሰውረን። ያለኝ ይበቃኛል ብሎ አርፎ አመስግኖ የሚኖር ሃይማኖታዊ ሕሊና፣ መንፈሳዊ ልቦና ያድለን። ደናውሉ